ሰላም እንዴት ናችሁ? የነጁ ዩቲዩብ ቤተሰቦች ኖላዊ ተከታታይ ድራማ አንድ መቶ ሀያ ይዤላችሁ መጥቻለሁ። ላይክ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ እንግዲህ ወይዘሮ ሜላትን አሲር በመሄድ እስር ቤትን ጠይቋታል። ታምቹም አሴርን ለመሆኑ ጓደኛዬ ምን ሆነህ ነው ለምንድን ነው እንደዚህ የምትሆነው በማለት ነበር የጠየቀው አሴርም የሆነውን ሁሉ ይነግረዋል እንዴ ሀና ይሄን ልታደርግ አትችልም እንዴት ይሄንን ታደርጋለች እኔኮ የእሷ መረጃ ስለጠፋ ለእሷ አስቤ አይደለም ራሴን መስዋዕት አድርጌ ያንን ሁሉ ነገር የከፈልኩት ይለዋል አንተ ስለምትወዳት ለአንተ ስል ነው ያን ሁሉ ያደረኩት። ያን ሁሉ እራስታ ደግሞ እኛ ጅል ነን እንዴ በማለትም በጣም ይበሳጫል። ተንቹም ወደ ነሃና ቤት ይገሰግሳል። ድንገት ሲቆረቆር ድንብላ ነበረች የከፈተችው። እንዴ መጣህ እንዴ ናፍቀኸኝ ነበርም ትለዋለች። እባክሽ እኔ የመጣሁት ሀናም ፈልጌ ነው ይላታል። ድምብላልም ቶሎ ትከፋለች። አውቃለሁ እኔም ብልህ እንደማትመጣም ትለዋለች። እንዴ እሱማ አንችን ለማየት ከዚህ በፊት ሰፈር ድረስ እኮ መጥቼ ብዙ ተንከራትቻለሁ ይላታል። አሁን ግን ዛሬ ሀና ነው የምፈልገው፣ ጥሪልኝ ይላታል። ሀናም እንዴት አምቹ በማለት ከወደ ምኝታ ክፍል ብቅ ትላለች። እሱም ጉሮሯዋን ያንቃታል። በጣም ትደነግጣለች። ታምቹ ምን ሆነህ ነው ትለዋለች። ልቀቀኝም ትለዋለች። ስሚኝ ያንን ሁሉ መስዋዕትነት የከፈል ነው ህይወታችን ምስቅልቅል ያለው እኮ ጆሮ ስለሚወድሽ ነው። ያንን ሁሉ ያደረግነውም ስለሚወድሽ ለሱ ብለን ነው። ደግሞ ያልነገረሽ እኮ ያልነገረሽ እኮ አባትሽ ታሞ በዛ ላይ ጭንቀት እንዳልጨምርባት ብሎ ስላሰበልሽ ነው። አንቺ ግን ያንን ሁሉ ረስተሽ ክደሽ ከሌላ ሰው ጋር እንደዚህ አይነት ግንኙነት ጀምረሻል ይላታል። ከዚህ በፊት ጠይቄ ነበር አሲሮኔን የወደኛሉ ስልህ ምን ነበር የመለስክልኝ? ለምን አልነገርከኝም ትለዋለች። እሱን ራሱንም ጠይቄው ነበር እና ታዲያ? በዚያን ጊዜ አወብ ልሽ ትቀበይ ነበር ይላታል። እሱን አለውቅም፣ ግን እውነታውን መናገር ነበረባችሁ። ስለዚህ እባክን ተወኝ ትለዋለች። ወደሽም ጠላሽም ከሌላ ሰው ጋር እንዳለሽ ካየሁሽ ደግሞ እገልሻለሁ በማለት ዝቶባት ይሄዳል። እሷም ትደነግጣለች፣ በጣም ታለቅሳለች። መኝታ ክፍሏ ገብታ ተኝታ ድንገት ምናሴ ይመጣና እንዴ ሰላም፣ አሁንም ተጋድመሻል እንዴ? ይላል ስትገለጥ፣ ሀማ ነበረች። እንዴ አንቺ ደግሞ ምን ሆነሽ ነው በቀን የምትተኘው? ይቅርታ ለአንቺና ለሰላም የምጠቀመው ቃል እኮ አንድ አይነት አደለም፣ እና ይላል በመደንገጥ። እኔም፣ እህትህ ሰላምም እህትህ ናት፣ ምንም ችግር የለውም ብትናገረኝስ፣ ለምን ቀየመሃለሁ? ትለዋለች እና የሆነችውንም ትነግረዋለች። ፍቅር እኮ የስሜት ጉዳይ እንጂ ስለወደደሽ ወይም ስለወደድሽው ወይም አሱ ወዶሽ ከሱ ጋር አንቺ ሳትወጂ እኖራለሁ የሚባል የለም። ይሄ የራሳሽ ምርጫ ነው። እንዴት ሊያስገደድሽ ይችላል? ተናንቀናላ ይላታል። አይ አይደለም! እኔ ከደሴ ከመጣሁ ጀምሬ ለእኔ ብዙ መስዋዕትነት የከፈሉ ምርጥ ሰዎች ናቸው። እውነታቸውን ነው። እኔ ከአሴር ጋር ነበር መሆን ያለብኝ፣ እኔ ግን ራስ ወዳድ ነኝ እያለች ሀና ራሷን ተወቅሳለች። ምናሴም እንደዚህ መሆን የለብሽም እህቴ ይላታል። ሀና ከሰላም ጋር ተኝታ ድንገት ሰላም አለሽ፣ ወይ አልተኛሽም? ትላታለች አው ትላታለች። እዝራ ናፈቀኝ ትላለች። ና ሰላምም ትደነግጣለች። እስኪ ተነሽና ቁጭ በይ ትላታለች። እስኪ አንድ ነገር ልንገርሽ፣ ናፍቆሽ ከሆነ ደውይለት ትላታለች። ለምን ደውልለታለሁ? ይኩራብኝ፣ ይጥገብብኝ፣ አልደውልም ትላለች። እንደዚህ የሚባል ነገር የለም፣ ደዊ እያለችም ትነግራታለች። አሲሩም ወደነሃና ቤት ወደነሃና እናት ጋ ሄዷል። ድንገት ስታየውም ትደነግጣለች። እንዴት መጣህም? ትለዋለች እኔ የመጣሁት እዚህ ሀና፣ ፖሊስ ጣቢያ ሄዳችሁ አንተና ታምቹ ስለ እናቴ ተናገሩ ነበር ያለችን፣ የማውቀውን ሁሉ ተናግሬ አለሁ። እኔና የሀና አባት ምንም ያደረግነው ነገር የለም። ያንን ሁሉ መረጃም የሰበሰብ ነው ካለ አንድ ወንጀል ነው ይላታል። እሷም ደስ ይላታል። አንተ ልጅ ውለታህ በዛ። ምን ይሆን ማድረግ ያለብኝ? አመሰግናለሁ ትለዋለች እስር ቤት አብረዋት ያሉትን ልጆች እያንዳንዳቸውንም ትጠይቃቸዋለች። ወይዘሮ ሜላት በምን እንደገቡ እሷም በምን እንደገባች ከመጀመሪያው እስከ መጨረሻው ትነግራቸዋለች። በጓደኛዋ ምክንያት እዚህ እንደደረሰች ይሄ ሁሉ ግፍ እንደደረሰባትም በምትወዳትና በምታምናት ጓደኛዋ እንደሆነ ትነግራታለች ትነግራቸዋለች። አንዷም ከመሀል ብድግ በማለት እኔ ኳሊን ከሌላ ሴት ጋር አልጋ ላይ አገኘሁት እና ድንገት ስለተናደድኩ የሆነ ነገር ወረውሬ ራሱን መታሁት። በዛው ስለሞተ ገባሁ ትላታለች። አንዷ ደግሞ እኔ ትልቅ ድርጅት ውስጥ ስራ ነበር። በጣም የምወዳት ጓደኛ ናት። በስራ ውጥረት ውስጥ መሆኔን አይታ ሳላነብ የሚፈረም ወረቀት አንጥታ ያስፈረመችኝ እና የፈረምኩት ግን የስምንት ሚሊየን ብር ወረቀት ነበር። እና በዛ ምክንያት ያው ወደዚህ ገብቻለሁ ትላታለች። እና ታዲያ ልጅቱ አልተያዘችም ወይ ትላለች ወይዘሮ ሜላት። እሷማ ያን ሁሉ ካመቻቸች በኋላ ከሌላ ጓደኛዋ ጋር ስምንት ሚሊዮን ብር ይዛ ካገሯታለች። እኔም ያው እዚህ እስር ቤት ነኝ ትላታለች። እያንዳንዳቸው እስር ቤት ያሉት ታሪካቸውን ሲነግሯት ወይዘሮ ሜላት በጣም ትገረማለች። አይዟችሁም ትላቸዋለች። ወይዘሮ ሜላት አንዷን ከሁሉም አስበልጣ ትወዳታለች፣ ትንከባከባታለች። አንቺ ልጄን ስለምትመስሊ ነው፣ ዘርፌ አይዞሽ ትላታለች። የምትፈልገውንም ታመጣላታለች። አሴርም ወደ ተምቹ በመሄድ ዛሬ ሂጆ ነበር፣ የሀናን እናት ጠየኳት ይለዋል። በጣም ይበሳጫል። እንዴት ትሄዳለህ? ሀና እናቷ እስር ቤት ሆና መሰቃየት አለባት። ይህን ሁሉ ነገር አድርጋበት እንዴት እንዴት ሀናን ልታግዛት ትችላለህ? እያለ ይናደድበታል። እባክህ በቃ እኔ ምንም ማድረግ አልችልም። የሚወዱት ሰው ደስተኛ ሆኖ ማየት ራሱ ትልቅ ነገር ነው። ስለዚህ አፈንዝጋ ይለዋል በጣምም ይጣላሉ። እኔም ምልህ ተምቹ የምጣዱ እያለ የእንቅቡ ተንጣጣ ይባላል። እኔስ ባለጉዳዩ እያለው አንተ ለምንድን ነው እንደዚህ የምትሆነው ነበር ያለው። ተምቹም በመናደድ በቦክስ ይመተዋል። እኔ አንተ ተጎድተህ ማየት አልፈልግም፣ ይሄን እንዳትለኝ ይለዋል። አሲርም በመናደድ በቦክስ ይመተዋል። ሁለታቸውም መንገድ ላይ በጣም ይናደዱ እና ይደበድ ይደባደባሉ የዛሬው ክፍል ይህን ይመስል ነበር። ነጅሮን ኩኪንግ ላይክ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ላይክ ሸር፣ ሰብስክራይብ በማድረግ የነጅሮን ኩኪንግ ቤተሰብ የሆኑ መልካም ቀን ባይ